ኦፊስ ለማይለ ጠበል ቦታ ነበር። እግዚአብሔርን ስራ ኮ ሰራ ነበር። እሺ፣ እኔ ቪዲዮ ስታበራ ብቻ ነው ማምለክ። እስኪ አሁኑ ሰው ያን አሁን አንድ ሺ አራት ሰው ፎሎ ያደርገው። አንዴ አንድ ሺ እንሙላው አራት ሰው ብቻ ነው የቀረው። አራት ሰዎች ፎሎ አድርጉትና አንድ ሺ ይሙላ። ቪዲዮ ነው ያብራ አሁን አንድ ሺ ሞልተካል። ወጥተክ እንደ አዲስ ስትገባ ቪዲዮ ይከፍትልካል። ኦኬ። እሺ አስወጪኝ አስገቡት፣ መልሳችሁ ናቲ ነው ስሙ። ሁሌ ሁሌ እኔ ቤቴ ነው እኔ ስለሌላ ቤት አይቼው አላውቅም፣ ሌላ ቤት ሂጅ ስለማላውቅ አላውቅም። ግን ከዚህ በፊትም ሳነበው ኮመንቱም ስማርትፎን እያለክ ከራበክ ለምን ስልክ ገዝተክ ዋይፋይ ሞልተክ ወይም ዳታ ሞልተክ ቲክቶክ ላይ መተክ ሽሮ ግዙልኝ መቶ ሀያ ብር እንጀራ በሽሮ ጋብዙኝ እያልክ ትለምናለህ ስልክ ካለክ ስልክክን ሽጣቅ ብላ። መጀመሪያ መጀመሪያ መብላት ይቀድማል ስለው፣ በየቤቱ እኮ ነው ሀቡ፣ ይሄን ኮመንት የሚጽፈው በየቤቱ ላይፍ እየዞረ ነው፣ ይሄን ኮመንት የሚጽፈው አሉ ስላሉኝ ነው። አሁንም ዛሬ ሳየው እስኪና ገብተክ ቪዲዮ አብራ ያልኩት የት አለ ኮመንት ካልታየ አንድ አበባ ስጠኝ። አሁን አንድ አበባ ሰጠክ ነው የገባከ፣ አንድ አበባ ሰጠ እንዳይቅ፣ በየቤቱ ነው ሀቡ፣ አይታችሁታል እኔ ቤት ደግሞ ሁሌ ስንት ጊዜ ብታየው ስንት ወር እና አመለጠ ይላሉ። እናንተ ተው፣ ይኸው እየሰጠ ነው አበባ። ያ ሲኖ እኮ ነው የሚለው። የእሱ እኮ እናቲ ነው ስሙ። ማሬ እናትቆጭኛ፣ ቆጭኛ ተናድጄ ነው። ካልመጣ እናደዳለሁ። ማሪ ሶስት መቶ ምናምን ፎሎ ሸቅሎብን ይሄዳል እንዴ? እና ፎሏችንን መልስልና እንፈልግአለ ማየት እመዳት አለገል እኔ ካሌላ አምስት ሺህ ብር አሁን እያየ ቪዲዮ ስማርትፎን ገዝቶ ዳታ ሞልቶ እንዴት! ኮሜንታቶሮች ግን ይመቻቸው። ፎሎ ፎሎ ጋይዝ ፎሎ አድርጉ። ሶስት መቶ ሰው ፎሎ አደረጋችሁ እኔንም አድርጉኝ። እናነሰዋለን ፎሎን ችግር የለው ፎሎ ማ ማ ያደረግከና ይመችናት አበዛሽ፣ ምንድን ነው የምትለው? አሌክስ ጋር ተናግረው እውነት የምለው ሰውዬ ጋር ናሆም፣ የትም ብሄጅ፣ አለ ምንድን ነው የምጽፊው? እናትዬ፣ ምን ሁኑ የምታውሪው? ብቻሽን ማንም ያልገባው ታሪክ የምታውሪው ምንድን ነው? አቡያትና ለዚህ ነው እኔ ሁላችሁ አሁንም ተመልሰ ብትመጣ ይሻልካል ለፎሎ ችግር የለውም እናነሳዋለን እኛ ፎሎን ግን ማለት ነው በየኮመንቱ ስማርትፎን ገዝታችሁ ስልክ ሰው እየራበው መብላት ይቀድማል ለመኖር አይደል ስማርትፎን ገዝታችሁ ዳታ ሞልታችሁ መታችሁ ኮመንት ላይ እራበኝ በማርያም እራበኝ በአላህ ዳታ ከምትሞሉ መጀመሪያ ሆዳችሁን አትሞሉ ችግር የለውም። እኛ ፎሎ እንጂ ገንዘብ አይደለም፣ ፎሎ ነው፣ እናነሳዋለን። ተውና ተው ይዤዋን አሁን ኪዲ ቤት ይሆናል ይላሉ ኮሜንታ ኪዲ አለች ምናቅ ራ ኮሜንታተሮች ይመቻቹ እሺ። እነሱ ባይኖሩ ማን ህይወታችንን እንደዚህ ያጣፍጥልናል? ውዴ ኮሜንታተሮች ሆናቸው የኔ ፍቅሮች። አሁን እኔ ማታ ወይኔ ሌላ ዓለም ላይ ነበርኩኝ። በአይፓድ አልኩሽ፣ አልጋ ላይ ሁኝ አልሻሂድ ፊልሜን ከፍቼ ወይኔን እየጠጣሁ ፈታ ብዬሽ ስልኬን ስዊች ኦፍ አድርጌ ምንም ነገር መስማት አልፈልግም ብዬሽ ማለት ነው። ስቶሪ ላይ ያረኩ ምግቤን እና ፊልሜን ስቶሪ ላይ ያረኩ ስልኬን ስዊች ኦፍ አድርጌ ፊልሜን ተለስቼ ሌላ ዓለም ላይ ሁኝ ደስ ብሎኝ በቃ ወይኔ ማታ እንጆ ያረኩ። ከዛ ልክ ፊልሙ ሲያልቅ ልዜጋውስ በዚህ ኩለ ነገር ላይ ሙድ እያያዙ ማለት ነው አሁና ብያና በእኔ ነው ሙድ እየያዘው። ስለሸወደኝ፣ ስለሰራልኝ፣ ስለሸወደኝ እየሳቁ ወላሂ ኮሜንቶች እማ እስከ መስሎኝ ነበረ። ግን አይ እኔ እኮ መጀመሪያ የሆነች ምን መሰለሽ ፍላወር ሲልክ በቃ ይሄ ልጅ እውነተኛ ስለሆነ ነው፣ ደፍሮ ገስ ይገባው ብዬ ነው። ገባሻ? ከዛ ቪዲዮ ያበራል ብዬ ነው የጠበኩት። ቪዲዮ አብራ ስንለው ፎሎ ያንድሻል ሙላ። ግን ታውቂያለሽ፣ ምን እንዳደርገ ታውቂያለሽ? ቪዲዮ አብራ ብትለኝም ቪዲዮ አብራ ብትለኝም አንድ ሺህ ስላልገባኝ ማብራት ስለማልችል በቃ ገብቼ እወጣለሁ ብሎ ነው ገብቼ ፎሎዬን ጠቅ ጠቅ አስደርጌ ምን አገባኝ እወጣለሁ አይደል? አንድ ዛ ቢባቢ ፎሎ በዘጭ ነው ፎሎ። ችግር የለውም ቤት ይናፍቅሃል። እዚህ ቤት ፎሎ ችግር የለም። ፎሎ መደረግ የፈለገ እየመጣ ሀቢባ ቤት አንዴ ውሸት ታሪክ እየፈጠረ ፎሎን ጠቅጠቃል፣ ይሄዳል። አንዴ እዚህ ቤት ለመግባት እኮ የማይጠሩት ጥራት የለም። ብዙ ሰው ስላለ በአንዴ ፎሎ ዘጭ ይልልናል እኮ ነው፣ ገባሻ የውሸት ታሪክ ስሚው። በዛ እየያዙ ሽሮ ቤት ይከፍታል እያሉ ነው። ኮሜንት ላይ ማየት ሙት፣ እውነታቸውን ነው። አንቺ ስንት ወር መሰለሽ? ዙዙ ስንት ወር መሰለሽ? ኮመንት ላይ እየመጣ በማርያም መቶ ሀያ ብር ደግሞ ዋጋውን ይጽፋል። መቶ ሀያ ብር ሽሮ ጋብዙኝ ብሎ የሚጽፈው በማርያም አንድ ዓይነት ኮመንት። አንድ ጊዜ ይመስለኛል ኖት ላይ ስልካችን ኖት አለዋል። ኖት ላይ ጽፎ አስቀምጦት ኤቭሪዴይ ቲክቶክ ላይ እየመጣ ኮፒ ፔስት፣ ኮፒ ፔስት፣ ኮፒ ፔስት የሚያደረገው የሚመስለኝ እን ብዙ ዙብዙ ቪው ያለበት ቤት እየመረጠ አይደል ጋይስ ዋት ዱ ዩ ቲንክ፣ ብዙ ቪው ያለበትን ቤት እየመረጠ ሌላ የት የት አይታችሁታላችሁ? ሽሮ መቶ ሀያ ብር ነው እንደ ይ እንጀራ በሽሮ መቶ ሀያ ብር ነው በማርያም እንጀራ በሽሮ መቶ ሀያ ብር ይመችክ። እንጂ ገንዘብ አላጭበው ነበር ከሆነ ነው። አንቺስ እያ እየነገሩሽ እንዲገርመሽ እኮ ነው። ብዙ ሰው እኮ እየጻፈልሽ ነው። ምን እያሉ ነው እየጻፉ ነበረው? ብዙ ቤት ነው፣ ብዙ ቤት ነው እንደዛ የሚለው ነው። ብዙ ቤት ነው ድጄ እንደነቅ ደህና ነው። ብዙ ቤት ነው እንደዛ እያለ የሚጽፈው። ላይተሯ ሰላም ብያለሁ። በየቤቱ ነው እንደዛ እያለ የሚጽፈው እኔ ደግሞ እኔ ቤት ራሱ ስንት ወር ሆነኝ። አንድ አይነት ቤታ ቤት የሚጽፋል ይሆንላቸው። አንድ አይነት ቤት ደግሞ መሐመድ በሚል ይለምናል። እሺ ቆይ ቁጭ ብለው የተለያየ ቲክቶክ አካውንት ክሬት አድርገው የተለያየ ዩዘርኒም እየተጠቀሙ ቻርጃቸው ሞልተው ዳታቸው ሞልተው ቁጭ ብለው ቲክቶክ ኮሜንት ላይ በየቤቱ በየቤቱ ስም እየቀያየሩ እንዳይባል እንዴት መሰለሽ? አሁን አንዳንድ ሰዎች እድል አላቸው። አሁን ኮሜንት ላይ እርቦኛል፣ ቸግሮኛል ብሎ ሲጽፍ ምን ይላል አንዱ አንዱ ዲያስፖራም ሆነ አንዱ የሆነ እንደዚህ አይነት እንትን ያለ ሰው በውስጥ ገብቶ ያናገረውና ይልክለት። አልገባሽ? እንደዚህም የሚያደርጓሉ። እውነታም ነው። የኮንትም ነው ው የሚያደርጓሉ። አሁን እሺ፣ እነሱ ይህን ጊዜያቸው ጊዜ ያስፈልጋል። አዙዙ ቁጭ ብለሽ የተለያየ የቲክቶክ አካውንት ከፍተሽ በአንድ ስልክ ዩዘር ሎጊን ሎግ አውትም እያደረጉ ሊሆን ይችላል ቻርጅ ሞልተው ዳታ ሞልተው ጊዜያቸውን መስዋዕት አድርገው ቁጭ ብለው በየቤቱ ላይቭ ኮመንት ላይ እየዞሩ ራበኝ በማርያም ለልጄ ወተታጣው በማርያም ለልጄ ዳይፐርና ወተታጣው በአላህ ራበኝ በአላህ እያሉ ሃይማኖት እየቀያየሩ አንዴ የሙስሊም ስም፣ አንዴ የክርስቲያን ስም እያደረጉ እንደዚህ የሚለምኑበትን ሰዓት ለምን ስማርት ሆነው በቪዲዮ ወጥተው እንደኛ የለምኑን በግልጽ ጌማ ቲመታቸው አልቀርም እንደኛ ከፍተዋል። ዳታ መሙላታቸው አልቀርም እንደኛ ሞልተዋል። ጊዜያቸውን መሰወት አደረገ አይቀርም እንደኛ ታዲያ መተው በቪዲዮ አብርተው ጌም ለምን አይጫወቱም? በየኮመንቱ እየዋሹ የውሸት ታሪክ እየፈጠሩ ከሚለምኑ ይህ ቁማጭ በርበር ነው እኮ። በግልጽ እንደኛ ፊታቸውን እያስመጡ ጌም መጫወት ጥሎበት ባሌ ሲወድ ሰላም በይልኝ ብሎኛል። ጉድ ባል የእሷ ባል አንቺ፣ የቀልድም ቢሆን ስታስጠላ የምር ጥሎበታለች። ባሌ ሲወድ እና ካርድ የሚሞላው ዳታ ነው።